የአካውንቲንግ ወይም የሂሳብ መዝገብ አያያዝ እውቀት በግል ህይወታችን ላይ ያለውን ተጽዕኖ መረዳት ትፈልጋላችሁ? እንግዲያውስ ይህ ቪዲዮ የተዘጋጀው ለእናንተ ነው። ሰላም ጤና ይስጥልኝ ውድ የአብራሪ ቲዩብ ቤተሰቦች እንደምን አላችሁ? ኖ ዛሬ በባለፈው ቃል በገቡላችሁ መሰረት የግለሰብ ሂሳብ መዝገብ አያያዝ ወይም የግለሰብ ፋይናንሻል ስቴትመንት አሰራርን በተመለከተ ይህንን ቪዲዮ አዘጋጅቼላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ከተከታተላችሁ በግል ህይወታችሁ ላይ የአካውንቲንግ እውቀትን በቀላሉ አራት ዓመት ዩኒቨርስቲ ገብታችሁ መማር ሳያስፈልጋችሁ አፕላይ የምታደርጉበትን ሂደት አሳያችኋለሁ። አብራራው አማረ ነኝ። መልካም ቆይታ። እንግዲህ የሂሳብ መዝገብ አያያዝ ማለት የድርጅቶችን ወይም የግለሰቦችን ገቢ ወጪና የተለያዩ ንብረቶቻቸውን፣ እዳዎቻቸውን እና ወረቶቻቸውን በመመዝገብ በተለያየ ጊዜ ያሉበትን ፋይናንሻል አቋም ወይም የፋይናንስ ደረጃ የሚለፉበት የማህበራዊ ሳይንስ ዘርፍ ነው። ይህ ማህበራዊ ሳይንስ ዘርፍ አሁን የተለመደው የተቋምነት ባህሪ ባላቸው አካላት ላይ የሚተገበር ስራ እንደሆነ ነው። ነገር ግን ከቅርብ ጊዜ ወዲህ በተለይም ታዋቂው የቢዝነስና ፋይናንስ ጸሐፊ እና ኢንተርፕርነር ሮበርት ኪዮሳኪ በብዙ መጽሐፎቹ ላይ ስለ ግለሰባዊ የሂሳብ መግለጫ አዘገጃጀት እና ጠቀሜታ በሰፊው ሲዳስስ እናስተውላለን። እኔም እንግዲህ ከእሱ በወሰድኩት እውቀት ላይ ተመስርቸ በግል የግለሰባዊ የሂሳብ መዝገብ አያያዝና መግለጫን አዘገጃጀትን በተመለከተ ይህንን ቪዲዮ አዘጋጅቼላችኋለሁ በግሌ ሆቴሌም ተግባራዊ እያደረግኩት እገኛለሁ ማለት ነው እንግዲህ ብዛት ድርጅቶችን በዋናነት የሚያዘጋጃቸው ሶስት አይነት የሂሳብ መግለጫዎች ናቸው እነሱ ሶስት አይነት የሂሳብ መግለጫዎች አንደኛው የሀብትና ዕዳ መግለጫ ነው ወይም ባላንስ ሽት የምንለው ይሄ ባላንስ ሽት ወይም የሀብትና ዕዳ መግለጫ ምንድን ነው የሚያሳየው በአንድ በተወሰነ ቀን ለምሳሌ ዛሬ ሊሆን ይችላል በዛሬዋ ዕለት ያ ድርጅት ያለበትን ንብረት ወይም የሀብት አሴት የዕዳ ሊያቢሊቲ እና የወረት ወይም ካፒታል አቋም የሚያሳይ ነው። የሚያሳየው እንግዲህ ለአንድ ስፔሲፊክ ቀን ነው እንጂ ከዚህ እስከዚህ ተብሎ አይደለም። ምክንያቱም የሀብትና ዕዳ ዝርዝር በባህሪው በየቀኑ ለውጥ የሚያሳይ ስለሆነ ማለት፣ ለምሳሌ ዛሬ ሀብታችን የነበረን ነገር ነገ ልንሸጠው እንችላለን። ዛሬ ዕዳ የነበረን ነገር ደግሞ ነገ ልንከፍለው እንችላለን። ስለዚህ በዛ በየቀኑ ለውጥ ስለሚያሳይ የሀብትና ዕዳ መግለጫ የሚዘጋጀው ለአንድ ስፔሲፊክ ቀን ነው ማለት ነው። ስለዚህ ይህንን አንደኛው ከካሽ ወይም ከጥሬ ገንዘብ ጀምሮ ያሉ ጥሬ ሀብቶችን የምንመዘግብበት ራሱን የቻለ ኮለመን ወይም ራሱን የቻለ ቦታ ይሄ አሴት ኮለመን ይባላል። ሁለተኛው የድርጅቱን ወይም የኛን የግለሰቡን አንጡረ ሀብት ወይም ወረት የምንመዘግብበት ቦታ ካፒታል የምንለው ወይም የወረት ኮለመን እንለዋለን። እንግዲህ ሶስተኛው ደግሞ በዛው በአሴት ኮለመን አብሮ ያለ የግለሰቡን እዳዎች የምንመዘግብበት ነው፣ ወይም ተከፋይ እዳዎችን የምንመዘግብበት ይሄ ሊያቢሊቲ ይባላል። ስለዚህ ምንድነው በግራ እና ቀኝ ብለን እንከፍላቸዋለን። የግራው አሴት ኤንድ ሊያቢሊቲ ወይም ሀብትና እዳችን የምንመዘግብበት ነው። የቀኙ ደግሞ ካፒታል ኮለመን የምንለው ካፒታል የምንመዘግብበት ነው ማለት ነው። ስለዚህ በሀብትና እዳ መግለጫ ወይም በባላንስ ሺት አዘገጃጀት ወቅት ክሬዲት ኮለመኑ ከዴቢት ኮለመኑ እኩል መሆን አለበት ማለት ነው። ዴቢት የምንለው አሴትና ሊያቢሊቲ ያለበት ነው። ክሬዲት የምንለው ደግሞ ካፒታሉ ያለበት ነው ማለት ነው። ግለሰባዊ የሆነ ባላንስ ሽት እንዴት እንደሚዘጋጅ እዚህ ጋር ለማሳያነት ያዘጋጀት አለ፣ እሱን አብረን እንመልከት። መልካም እንግዲህ ውድ ቤተሰቦች፣ እዚህ ጋር እንደምትመለከቱት ለምሳሌ ወይዘሮ አበባ የምትባል ግለሰብ ወስደን እንደ ማሳያ አበባ ፐርሰናል ላይፍ እንለዋለን። የግል ህይወቷ ነው፣ ሌላ ድርጅት የላትም። ከዛ ፐርሰናል ባላንስ ሽት ግለሰባዊ የሂሳብ ወይም የሀብትና ዕዳ መግለጫ ቀኑ አፕሪል 30 2025 እንደ ኢሮፒያን አቆጣጠር ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ይሄ አሴት ኮለመን ይባላል። ይሄኛው አሴት ኮለመን፣ ይሄኛው የግራው ሳይድ ማለት ነው። ይሄኛው ዴቪት ኮለመን ይባላል። ይሄ ዴቪት ኮለመን እንደምታዩት ለምሳሌ ጥሬ ገንዘብ ካላት ይች ሰው ጥሬ ገንዘብ በባንክ ሊሆን ይችላል ካሽ አት ባንክ አንድ ሺህ ብር አለይ ብላ ባንክ ላይ የተቀመጠ ሊሆን ይችላል ወይም በእጇ ላይ ያለ ሊሆን ይችላል። በዚህ መልኩ ትጽፋለች። ሁለተኛው ፒሲ እንግዲህ የግል ኮምፒውተር ሊኖራት ይችላል። አስራ አራት ሺ ብር ብላ መዝግባለች፣ ምክንያቱም ሀብት ስለሆነ ማለት ነው። ሌላኛው ሸርስ ሊኖሩ ይችላሉ። የተለያዩ ድርጅቶች ሸር ሰባ ሺ ብር ብላ መዝግባለች። ከዛ ደግሞ ቡክስ መጽሐፍት አሏት። መጽሐፍት አንድ ሀብት ስለሆኑ እነሱን አራት ሺ ብር ብላ መዝግባለች። ከዛ ቀጥሎ ሃውስ ሆልድ ኢኩይፕመንት የቤት ውስጥ መገልገያዎች ወደ ስምንት ሺ ብር ግምት ያላቸው አሏት ከዛ ለአንድ መሬት የ700 ሺህ ብር መሬት አላት። ቶታል አሴት 797 አላት፣ ወይዘሮ አበባ ማለት ነው። ከዛ ቀጥሎ በአሴት ኮለም ግራውን ሳይድ ሳንለቅ ሊያቢሊቲስ ይኖራሉ፣ እዳዎቿ ማለት ነው። እንግዲህ ፋሚሊ ኤንድ ፍሬንድ ስሎን፣ እዚህ ጋር እንደምንመለከተው ፋሚሊ ኤንድ ፍሬንድ ስሎን 5150 አለባት። ቁፕ ብል 6000 አለባት። ሌላኛው ኢመርጀንሲ በአደጋ ጊዜ የተበደረችው እንግዲህ ወደ 182590 ይሄ ብድር አለባት ማለት ነው። በአጠቃላይ ቶታል ሊያቢሊቲዋ እንደምትመለከቱት ወደ 193740 ደርሷል ማለት ነው። የሁለቱ ድምር 99740 አላት ቶታል አሴት ሴንድ ሊያቢሊቲስ ማለት ነው። እንግዲህ ይሄ ፐርሰናል የሆነው ባላንስ ፊት የግራው ክፍል ወይም ዴቪት ፓርት የምንለው ይህንን ይመስላል። ከዛ ወደ ክሬዲት ፓርቱን ወይም ወደ ቀኙ ክፍል ይሄ ቀኙ ክፍል ደግሞ እንደምትመለከቱት ካፒታል ነው። ካፒታል እንግዲህ በዚህ መልኩ ማዘጋጀት እንችላለን። ፐርሰናል የሆነውን የካፒታል ክፍል ማለት ነው። በባላንስ ሺት፣ በፐርሰናል ባላንስ ሺት ላይ እንግዲህ አበባስ ካፒታል ብለን 9160740 እንግዲህ ካፒታል ወረት ነው። በአማርኛ ትርጉሙ አቻ ትርጉሙ ወረት ነው። ይሄ ወረት ደግሞ አጠቃላይ ተበድረንም ከራሳችንም አዋጥተን ህይወታችንን እየመራንበት ያለው ነገር ማለት ነው። ስለዚህ 916740 የወይዘሮ አበባ ካፒታሏ ይህን ያክላል ማለት ነው። እዛ ኦነርሽፕ ክሌም ሰባ ሽብር እንግዲህ ሸሩ ማለት ነው። ሸሩ የሆነ ጊዜ ላይ ብትፈልግ ልታወጣው ወይም ሽጣ ልትወጣ ስለምትችል እንግዲህ ባለበት ዋጋ ሰባ ሽብር ብላ አስቀምጣለ። እዛ ኮሞዲቲስ አራት ሽብር፣ ምናልባት መጽሐፍቶቹ ምናምኖቹ እዚህ ጋር ሊቀመጡ ይችላሉ በኮሞዲቲስ ፓርት ማለት ነው። ወይም የሚሸጡ እቃዎች ካሏት አራት ሽብር ያላቸው ግምት ያላቸው አሏት ማለት ነው። በአጠቃላይ ቶታል ካፒታል 990740 ቅድም በመግቢያ ላይ እንደነገርኳችሁ የካፒታል የወረትና የዚህኛው የአሴትና የሊያቢሊቲ ድምር እኩል መምጣት አለበት። እንግዲህ አሴት ኤንድ ሊያቢሊቲ ቶታሉ 990740 ነው። ቶታል ካፒታሏ ደግሞ 990740 ነው ማለት ነው። ስለዚህ እዚህ ውስጥ በሊያቢሊቲ ወይም በአሴት መልኩ ወይም በሀብት ወይም በዕዳ መልኩ ያስቀመጥነው ነገር በሙሉ ወደ ካፒታል ይዞራል፣ በአንድም በሌላም ምክንያት ማለት ነው። ለምን ካፒታላችን፣ ቀደም ብዬ እንደተናገርኩት ካፒታላችን የእዳዎቻችንና የሀብቶቻችን ድምር የሚያሳይ ስለሆነ የግድ ዚጋ ይመጣል። የሁለቱ ድምር ተመሳሳይ ይሆናል ማለት ነው። ይህ እንግዲህ ፐርሰናል የሆነ ባላንስ ሺት ወይም ፐርሰናል የሆነ የሀብትና እዳ መግለጫ አዘገጃጀት ነው። ይህንን አዘጋጅተን እንግዲህ በግለሰብ ህይወታችን ሊመጠቀም መጠቀም እንችላለን። አሁን ይህች ወይዘሮ አበባ ለምሳሌ መሬቷን ብትሸጠው በጥሬ ገንዘብ ካስቀመጠችው ካሻት ባንክ ብላ እዚህ ጋር ትደምረዋለች ማለት ነው። አትርፋ ብትሸጥ እዛ ጋር ሀብቷ እየጨመረ ይሄዳል ማለት ነው ወይም ደግሞ ለምሳሌ እቁፔ ብሏን ከፍላ ከጨረሰች እዚህ ጋር ዜሮ ሲሆን ይሄኛው ወደ ሀብትነት ይቀየራል ለምን እዳ ከፍላ ጨረሰች ማለት እዳዋ እየቀነሰ ነው የሚመጣ ስለዚህ ይህንን ፐርሰናል ባላንስ ሽት ወይም ደግሞ የግለሰባዊ የሀብትና እዳ መግለጫ በዚህ መልኩ አዘጋጅተን መጠቀም እንችላለን ማለት ነው ሁለተኛው እንግዲህ ፐርሰናል ኢንካም ስቴትመንት ወይም ፐርሰናል የሆነ የትርፍና ኪሳራ መግለጫ ነው ይሄ የትርፍና ኪሳራ መግለጫ ደግሞ የሚዘጋጀው በዋናነት አንድ ለተወሰነ የጊዜ ጋፕ ነው ለምሳሌ በዚህ ዓመት ላበቃ ሊሆን ይችላል፣ ወይም በዚህ ወር ላለቀ ጊዜ ሊሆን ይችላል። ስለዚህ በዛ የተወሰነ የጊዜ ፔሪድ ታይም ውስጥ ነው ወይም ጋፕ ውስጥ ነው ማለት ነው የምናዘጋጀው። ለምሳሌ ሚያዝያ 30 ላለቀው ወር ፐርሰናል የሆነ ኢንካም ስቴትመንት ማዘጋጀት እንችላለን። ይህም የሚያሳየን አንደኛው የግለሰቡን አጠቃላይ ገቢዎች ዝርዝር ነው። ሁለተኛው ደግሞ የግለሰቡን አጠቃላይ ወጪዎች ዝርዝር ከዛ ከገቢ ሲቀነሱ ወጪ የሚኖረውን አጠቃላይ ወይም ኔት ኢንካሙን ማዘጋጀት እንችላለን። በዚህ መልኩ ማለት ነው፣ ፐርሰናል ኢንካም ስቴትመንት ፎር ዘመንዝ ኢንድድ ኦን አፕሪል ሰርቲ 2025 ብላ በዚህ መልኩ ማዘጋጀት ትችላለች። ማለት የመጀመሪያው ኢንካሙ ነው ገቢ። እንግዲህ የመጀመሪያው የገቢ አርስቷ ወይም ገቢዋን የምታገኝበት አንደኛው ደሞወዝ ነው፣ ሳላሪ 14255 ብር ደሞወዝ አግኝታለች በዚህ ወር። ሁለተኛው ደግሞ ከባንክ ካስቀመጠችው ገንዘብ ኢንተረስት 250 ብር አግኝታለች። ሶስተኛው አሉዋንስ ወይም አበል 5350 አግኝታለች ማለት ነው። በአጠቃላይ በሚያዚያ ወር ውስጥ ያላት ገቢ 19855 ደርሷል ማለት ነው። ከዛ ቀጥላ ወጮቿን በዚህ መልኩ ትዘረዝራለች። የመጀመሪያው ሃውስ ሬንት ወይም የዚህ የቤት ኪራይ 4000 ወጭ አድርጋለች ከፍላለች ማለት ነው። ከዛ ለካርድ 500 ብር ወጭ አድርጋለች ለሞባይል ካርድ። ከዛ በመቀጠል ደግሞ መሰረታዊ ለሆኑ ለቤት ውስጥ ፍጆታዎቿ ወደ 7362 ብር ወጪ አድርጋለች። ከዛ ኢመርጀንሲ ኤክስፔንስ እንግዲህ በአጋጣሚ እንግዲህ ታማ ታክማ ሊሆን ይችላል፣ ሜዲካል ኤክስፔንስ ብለንም ልናስቀምጠው እንችላለን። 1200 ብር ወጪ አድርጋለች። ከዛ ደግሞ ለጥቃቅን ወጪዎች ደግሞ እንግዲህ ለእድር ልትከፍል ትችላለች፣ ለተለያዩ ማህበራዊ መዋጮዎች ምናምን 850 ብር ወጪ አድርጋለች ማለት ነው። ስለዚህ የወይዘሮ አበባ ወጪ በሚያዚያ ወር ውስጥ እንደምታዩት ወደ 13912 ብር ወጭ አድርጋለች። አጠቃላይ ገቢዋ 19855 ነበረ። ኔት ፕሮፊት ወይም ሉዟ 5943 ትርፍ አስመዝግባለች ማለት ነው። ይሄ እንግዲህ ድርጅቶችም ከዚህ የተለየ ነገር አይደለም የሚያደርጉት። የትርፍና ኪሳራቸውን ሲሰሩ የሚያስቀምጡትን ይህንን ነው። በዛ የተወሰነ ጊዜ ጋፕ ውስጥ ያወጡትን ወጭና ያስገቡትን ገቢ ዘርዝረው ከወጭ ገቢ ምን ያህል ቀሪ አገኘን ብለው ነው ትርፋቸውን የሚያሰሉት ማለት ነው። እንግዲህ የሚለያየው የግለሰብ ሲሆን ግለሰባዊ የሆኑ ወጪዎቻችን ነው የምንዘረዝረው። በድርጅት ሲሆን ደግሞ በድርጅት የወጣውን ወጪ ነው የሚዘረዝሩት። ስለዚህ ግለሰባዊ የሆነ ኢንካም ስቴትመንት በዚህ መልኩ በማዘጋጀት እንደ ግለሰብ ያለንበትን የፋይናንስ አቋም በየጊዜው መለካት እንችላለን ማለት ነው። እኔ ይህንን ጉዳይ እየተጠቀምኩበት ነው ያለሁት እና በየጊዜው ያላችሁበትን የፋይናንስ አቋም በዚህ ደረጃ መለካት ትችላላችሁ። መንግስት ሰራተኛ ልትሆኑ ትችላላችሁ። አነስተኛ የራሳችሁን ንግድ የምታካሂዱ ሱቅ ምናምን እንደዚህ የሚሰሩ ኮስሞቲክስ ሊሆን ይችላል ቢዩቲ ሳሎን ወዘተረፈ። በየጊዜው እንዲያደርጋችሁ ግለሰባዊ የሂሳብ መግለጫ ብታዘጋጁ ያላችሁበትን ቁመና መረዳት ትችላላችሁ ማለት ነው። አሁን ወይዘሮ በዚህ ወር 5943 ብር እንደምታዩት ትርፍ አግኝታለች ወይም ያስቀምጣለች ትርፍ ማለት ነው። ቀጣይ ወር ላይ በተመሳሳይ ኢንካም ስቴትመንት በማዘጋጀት ወይም ደግሞ የትርፍና ኪሳራ መዝገብ የሂሳብ መግለጫ በማዘጋጀት ከዚህ ወይ ከፍ ወይ ዝቅ ያለ ትርፍ ልታገኝ ትችላለች እሱን አንደርስታንድ በማድረግ በየወሩ ያለችበትን የገንዘብ አጠቃቀም ቁመና መለካትና እቅዷን በዛ መንገድ ማስተካከል ትችላለች ማለት ነው። እንግዲህ ሶስተኛው ድርጅቶች የሚያዘጋጁት ካሽ ፍሎ ስቴትመንት ይባላል። ይህ ካሽ ፍሎ ስቴትመንት ያው እንደ ግለሰብ አስፈላጊ ላይሆን ይችላል። ድርጅቶች ግን ምንድን ነው ብዙ ጊዜ ባንኮች ከሜይን አክቲቪቲዎቻቸው የሚሰበስቡትን ካሽ እና የሚያመነጩት ጥሬ ገንዘብ ለመለካት ስለሚጠቀሙበት ይህንን ማዘጋጀት ግዴታቸው ነው። እንደ ግለሰብ ግን ባናዘጋጀውም ችግር የለውም ግን እናዘጋጅ ካልን ግን በዚህ መንገድ ማዘጋጀት እንችላለን። ወይዘሮ አባ ፐርሰናል ላይፍ ፐርሰናል ካሽ ፍሎ ስቴትመንት ፎር ዘመንዝ ኢንዲድ ኦን አፕሪል ሰርቲ 2025 ብለን በዚህ መልኩ ማዘጋጀት እንችላለን ማለት ነው። እንግዲህ የመጀመሪያው ካሽ ፍሎ ፍሮም ኤምፕሎይመንት ወይም ነን ኢንቨስትመንት አክቲቪቲ ነው። ይ ኤምፕሎይመንት የምንለው ድም ሳላሪ ያልነው ማለት ነው። ወደ 1965 አበል ሲደመር መደበኛ ደመወዟ ማለት ነው 19605 አግኝታለች። ይሄ በጥሬ ገንዘብ ያገኘችው። ሁለተኛው ካሽ ፍሎ ፍሮም ባንክ ኢንተረስት ወይም ኢንቨስትመንት ነው። ለምን ባንክ ላይ ገንዘቧን አስቀመጠች ማለት ኢንቨስት እያደረገችውን ያኛው ግን በራሷ ጥረት ሰርተ ያመጣችው ስለሆነ እንደ ኢንቨስትመንት አንቆጥረውም። ለምን ደሞዝ የኢንቨስትመንት ዘርፍ አይደለም፣ በዛ ምክንያት ማለት ነው። ስለዚህ 250 በአጠቃላይ ወደ 19855 ብር ካሽ ሰብስባለች በሚያዚያወር ውስጥ ማለት ነው። ወይዘሮ አባ ይሄ እንግዲህ ቅድም በድርጅቶች ውስጥ ከሜን አክቲቪቲ ነው አይደለም የሚለው ማለት ነው። ከኢንቨስትመንት ከሆነ ድርጅቶች እንደ ሜን አክቲቪቲ ይዙታል። ይሄኛው ግን ለምሳሌ ዶኔት ቢደረጉ፣ የሆነ ድርጅት ቢለግሳቸው፣ እንደ ስጦታ ቢሰጣቸው እሱ ባንኮች ከዋና ቢዝነስ እንደተሰበሰበ ጥሬ ገንዘብ ስለማይዙላቸው ለባንክ ብድር ፋይዳው ያን ያክል አይደለም ማለት ነው። ስለዚህ እዚህ ጋር እንደ ግለሰብም ከዋና መደበኛ ስራችንና ከኢንቨስትመንት አሁን ይሄኛው ለምሳሌ ፍሮም ኢንቨስትመንት እያደገ ሲመጣ የኛ ዳይሬክት ኢፌክት ስለማይኖረው ሊበሬጅ አደረግን ያደረግን ገንዘባችን ማለት ነው ሊበሬጅ ያደረግን ብለን እናስባለን። ነገር ግን አሁን ራሳችን ለፍተን ካመጣ ነው ነው ብዙ ከፍተኛ 19 ሺ የተገኙ ከኢንቨስትመንት 250 ብር ብቻ ናት ከባንክ ወለድ ያገኝናት። ስለዚህ ይህንን ለማሻሻልም ይረዳናል። ካሽ ካሽ ፍሎ ስቴትመንት ብዙውን ገንዘብ በዚህ ወር ያመጣውት ከየትኛው እንቅስቃሴ ነው የሚለውን ለማወቅ ይረዳናል። ከዛ ቀጥለን ካሽ አውት ፍሎውን ለምሳሌ ካሽ አውት ፍሎ ፎር ሃውስሆልድ ኤክስፔንስ ወደ 12212 አውጥታለች ወይዘሮ አባ ካሽ አውት ፍሎ ፎር ቴሌፎን ኤክስፔንስ 500 ብር አውጥታለች። ካሽ አውት ፍሎ ፎር ኢመርጀንሲ ኤክስፔንስ 1200 ብር አውጥታለች። አጠቃላይ ወደ 13912 ብር ካሽ አውት ፍሎ ሆኗል። ኔት ካሽ ፍሎ 19855፣ ከዛ ካሽ አውት ፍሎ ደግሞ በአጠቃላይ ወደ 13912 ብር፣ ልዩነቱ ኔት ካሽ ኢን ኦር አውት ፍሎ እዚህ ጋር 5943 ጥሬ ገንዘብ በትርፍነት አላት ማለት ነው። ይሄ እንግዲህ ከኢንካም ስቴትመንት የሚለየው ኢንካም ስቴትመንት በድርጅቶች ሲሆን ገና ያልተሰበሰበንም ገንዘብ እንደ ገቢ ይዛል ሪሲቨብል ብለው ስለሚመዘግቡት ማለት ነው። ካሽ ፍሎው ላይ ግን የሚያዘው ጥሬ ገንዘቡ የተሰበሰበው ብቻ ስለሆነ በድርጅቶች ላይ እሱ ልዩነት ይኖረዋል። ይሄ ግን የግለሰብ ስለሆነ ሁሉም ገንዘብ የተሰበሰበ ነው። ሁሉም ገቢዋንም በጥሬ ገንዘብ ስለተቀበለች በዚህ መልኩ ኢንካም ስቴትመንቱ ብዙም ልዩነት የለውም ማለት ነው። እንደ ግለሰብ ሲሆን ያልሰበሰብ ነው ግን ካለ ለምሳሌ እንግሊዝ ብለን ያስገባ ነው ካለ ወይም ባላንስ ሽታችን ላይ እዚህ ካሽ ፍሎ ላይ ግን የማይገባ ይኖራል ማለት ነው። ፐርሰናል የሆነ የሂሳብ መግለጫ ወይም ፋይናንሻል ስቴትመንት በዚህ መልኩ አዘጋጅተን መጠቀም እንችላለን ማለት ነው። ባላንስ ሽት ወይም የግለሰብ የሀብትና እዳ መግለጫ በዚህ መልኩ አዘጋጅተን መጠቀም እንችላለን። እንዲሁም ደግሞ ግለሰብ ትርፍና ኪሳራ መግለጫ በዚህ መልኩ አዘጋጅተን መጠቀም እንችላለን። የግለሰብ የጥሬ ገንዘብ ፍሰት መግለጫ ደግሞ በዚህ መልኩ አዘጋጅተን መጠቀም እንችላለን ማለት ነው። ጥሩ፣ ውድ አብራሪ ዩቲዩብ ቤተሰቦች፣ ለዛሬ ግለሰባዊ የሂሳብ መግለጫዎች አዘገጃጀት ወይም ደግሞ ፐርሰናል ፋይናንሻል ስቴትመንትን እንዴት እንደምናዘጋጅ እና በግል ሕይወታችን ላይ እንዴት አድርገን ተግባራዊ ማድረግ እንደምንችል ይህንን ቪዲዮ አዘጋጅቸላችሁ ነበረ። ቪዲዮውን እስከመጨረሻው እንደተከታተላችሁና በግል ህይወታችሁ ላይ ተግባራዊ በማድረግ እንደምትጠቀሙበት ተስፋ አደርጋለሁ ለዛሬ የነበረን ይህንን ይመስላል ዩቲዩብ ላይ ቁም ነገር ለመከታተል የምትመጡ አብራሪ ቲዩብን ሰብስክራይብ ማድረግ አትርሱ እንዲሁም ደግሞ በተከታታይ የምለቃቸው ቁም ነገር አዘል ቪዲዮዎች በኖቲፊኬሽን መልኩ እንዲደርሳችሁ ደግሞ የዶወል ምልክቷን ተጫኑ ስለ ቪዲዮ ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ ያስቀምጡልኝ በሌላ ቪዲዮ እንገናኛለን መልካም ቆይታ